አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 22 በዚች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። ይህንንም ሐዋርያ የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። እርሱም የእግዚአብሔርን መንግሥት እንዲሰብክ ጌታ ከመከራው በፊት ከላካቸው ከሰብዓ ሁለቱ አርድእት ውስጥ የተቆጠረ ነው። በጽርሐ ጽዮንም መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋራ የመንፈስ ቅዱስን ስጦታ ተቀብሎ በብዙ አገሮች ውስጥ ሰበከ። በኑቢያ አገር ላይም ሐዋርያት በአንብሮተ ዕድ የኤጲስቆጶስነት ሾሙት። በውስጦም ሰበከ። በጨለማ በድንቁርና የሚኖሩ ብዙ አረማንንም የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። ከዚህ በኋላ ሐዋርያ ዮልዮስን ወሰደው። በአንድነትም በብዙ አገሮች ዞረው አስተማሩ። ብዙ ሰዎችንም አጠመቁ። ታምራትንም በማድረግ ከሰዎች ላይ አጋንንትን አባረሩ። ብዙዎች በሽተኞችንም ፈወሷቸው። የጣዖታትንም ቤት አፍርሰው የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ አብያተ ክርስቲያናትን አነጹ። አገልግሎታቸውን በፈጸሙ ጊዜ ጌታችን ከድካም ወደ ረፍት ከሀዘን ወደ ደስታ ሊወስዳቸው ወደደ። ከዚህ በኋላ ሐዋርያ እንድራኒቆስ ታመመና በዚች ቀን አረፈ። ቅዱስ ዮልዮስም ገንዞ በመቃብር አኖሮ ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን። በረከታቸውም ከእኛ ጋር ትኖር ለዛለሙ አሜን። በዚችም ዕለት የምሥራቃዊ ያዕቆብ መታሰቢያ ነው። በረከቱም ከእኛ ጋር ለዛለሙ ትኖር አሜን።